ትላንት ምሽት በተከናወነው የእንግሊዝ ፕሪምየር ሊግ 34ተኛ ሳምንት ተጠባቂ ጨዋታ በኢታድ ስቴዲየም አስቶን ቪላን የገጠመው ማንችስተር ሲቲ ሁለት ለአንድ በሆነ ውጤት በማሸነፍ ጣፋጭ ድል አስመዘገበም። ምሽት አራሳት በተካሄደው በዚሁ ጨዋታ በሁለቱም በኩል ተመጣጣኝና ፉክር የተሞላበት የጨዋታ እንቅስቃሴ የተስተዋለበት ሲሆን በመካከላቸው ያለው የነጥብ ልዩነት አንድ መሆኑ ጨዋታውን እንዲጠበቅ አድርጎታል። ከዛ ባለፈ በቀጣይ በአውሮፓ ሻምፒየንስ ሊግ ለመሳተፍ ውጤቱ ለሁለቱም ክለቦች እጅግ አስፈላጊ መሆኑን ተከትሎ በሁለቱም በ የሞሽረት ትግል ተደርጓል። የኡናይ ኤምሪ ቡድን ገና ጨዋታው እንደተጀመረ በማርከስ ራሽፎርድ አስደንጋጭ ሙከራን ለማድረግ ቢሞክርም ሰባተኛው ደቂቃ ላይ ውሃ ሰማያዎቹ በበርናርዶ ሲልቫ ጎል ቀዳሚ ሆነዋል። ይሁን እንጂ ከጎሉ መቆጠር በኋላ ወደ ጨዋታው ለመመለስ የሞከሩት ቪላዎች ከስምንት ደቂቃ በኋላ በማርከስ ራሽፎርድ የፍጹም ቅጣት ምትጎል ወዳቻነት ተመልሷል። ማርከስ ራሽፎርድ ምሽት ጎል ማስቆጠሩን ተከትሎ በማንቸስተር ሲቲ ላይ ያስቆጠራቸውን ግቦች ወደ ስድስት ከፍ አድርጎታል። በጨዋታው የመጨረሻ ደቂቃ ላይ ማቲያስ ኑኔዝ የማንቸስተር ሲቲን የማሸነፊያ ጎል በማስቆጠር የፔፕ ጋርዲዮላ ቡድን በ61 ነጥብ ደረጃውን ከኖቲንጋም ፎረስት ተቀብሎ ሶስተኛ ላይ እንዲቀመጥም አድርጎታል። አስቶንቪላ ቡርቱ ፉክክር ቢያደርግም እንኳን የአውሮፓ ሻምፒየንስ ሊግ መድረክን ለማግኘት እድሉን የተጣበበ አድርጎታል። ከጨዋታው አስቀድሞ እያንዳንዱን ጨዋታ እንደ ፍጻሜ ነው የምናየው ያሉት ፔፕ ጋርዲዮላ ከድሉ በኋላ ደስታቸውን በተለየ መንገድ ሲገልጹም ተስተውሏል። አሰልጣኙ አክለውም እንደተናገሩት ከሆነ ቡድናቸው ባለፉት ውስጥ ጨዋታዎች ከፍተኛ ለውጥ ማሳየቱንም ገልጿል። በመጨረሻ ደቂቃ ጎል አስቆጥረን አሸንፈናል። ሶስት በጣም ወሳኝ ነጥቦችን አሳክተናል። ደስተኛ ነኝ ሲሉም አሰልጣኙ አያይዘው ሀሳባቸውን ተናግሯዋል። በሌላ መልኩ የአስቶንቪላው አሰልጣኝ ኡናይ ኤምሪ በጨዋታው በተመዘገበው ውጤት ደስተኛ ለመሆናቸውን ገልጸዋል። ጨዋታውን ማሸነፍ ፈልገን ነበር አቻው ውጤትን እንኳን አንቀበልም በማለት የተናገሩ ሲሆን በሽንፈቱ አዝኝ ያለው በፓሪስ ሳንጀርመን ጨዋታ በመጨረሻው ደቂቃ ጎል ተቆጥሮብን ነበር። በተመሳሳይ መልኩ ምሽትም ተመሳሳይ አይነት ጎል አስተናግደናል ብለዋል። ማንቸስተር ሲቲን ለማስቆም ተፋልመናል ነገር ግን የእነሱ አቅም በእኛ ላይ የበለጠ ከፍተኛ ነበር ሲሉም ተደምጠዋል። ቀሪ የፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው ሲካሄዱ በኤምሪትስ ስታዲየም አርሰናል ከክሪስቲያል ፓላስ ጋር ጨዋታቸውን ያደርጋሉ። ሻምፒዮኑን ለመለየት አንድ ጨዋታ በቀረው የእንግሊዝ ፕሪሚየር ሊግ የማይክል አርቴታው ቡድን የሁለተኛ ደረጃውን ለማስጠበቅ የሚያደርገው ጨዋታ ካልሆነ በቀር መርሃ ግብሩ ለአርሰናል በዋንጫ ፉክክሩ ላይ ምንም የተለየ ፋይዳ አይኖረውም። በሳምንቱ መጨረሻ በኢፕስዊች ታውን ላይ አራት ጎሎችን አሳርፈው የተመለሱት መድፈኞቹ ዛሬም ክሪስቲያል ፓላስን በቀላሉ እንደሚያሸንፉ ቅድመ ግምት ተሰጥቷቸዋል። ይሁንና መድፈኞቹ ይህንን መርሃ ግብር ከፓሪሰንት ጀርሜ ያለባቸውን ጨዋታ እያሰቡ እንደሚያከናውኑም ይጠበቃል። ከዛ ባለፈም ማይክል አርቴታ ለወሳኝ ተጫዋቾቻቸው እረፍት ሊሰጡ እንደሚችልም እየተዘገበ ይገኛል። አሰልጣኙም ከጨዋታው በፊት በሰጡት አስተያየት የመድፈኞቹ የፊት መስመር ተጫዋች ቡካዮ ሳካ ያጋጠመው ጉዳት የከፋ አለመሆኑን አያይዘው ገልጸዋል። በልምምድ ወቅት የሚያሳየውን መጠበቅና መመልከት አለብን፣ ነገር ግን ከባድ ነገር ያለ አይመስለኝም ሲሉ ስለ ጉዳቱ አስረድተዋል ተጠቅሷል። አሰልጣኙም አክለው እንደተናገሩት ከሆነ ቦካዮ ሳካ በዛሬው የክሪስታል ፓላስ ጨዋታ የሚጫወትበት ዕድል ትልቅ ነውም ሲሉ ተናግረዋል። ነስራ ሙራዎቹ በ44 ነጥብ በ12ኛ ደረጃ ላይ ሲገኙ የሚያሸንፉ ከሆነ ደረጃቸውን ወደ 11 ከፍ በማድረግ በ47 ነጥብ ያሻሽላሉም። በ33ኛ ሳምንት የስፔን ላሊጋ ባርሴሎና በሜዳው ምሽት አራት ሰዓት ላይ ማዮርካን ገጥሞ አንድ ለባዶ በሆነ ጠባብ ውጤት አሸንፈዋል። በመጪው ቅዳሜ ምሽት በስፔን ኮፓ ድላሬ በባርሴሎናና በሪያል ማድሪድ መካከል የፍጻሜ ጨዋታ መኖሩን ተከ አስተካክሎ መርሃ ግብሩ አስቀድሞ እንዲከናወን በተያዘለት መሰረት ባርሴሎና የአሸናፊነቱን ጉዞ አስቀጥሏል። ዳኒ ኦልሞ የቡሉ ግራናዎቹን ብቸኛ ግብ ከመረብም አሳርፏል። ውጤቱን ተከትሎ ባርሴሎና ነጥቡን ወደ 76 ከፍ አድርጎ ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት ወደ ሰባት በማድረስ በሊጎናት ላይ ተቀምጧል። ማዮርካ ባርባራት ነጥብ እዛው ሰባተኛ ላይ ተቀምጧል። የስፔን ላሊጋ 33ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ ምሽት 2 ሰዓት አትሌቲክ ቢልባኦ ከላስ ፓልማስ፣ ሴልታቪጎ ከቪያሪያል እንዲሁም ደግሞ ሄታፌ ሪያል ማድሪድ ምሽት አራት ሰዓት ከሰላሳ ጨዋታቸውን ያደርጋሉ። በተመሳሳይ ሰዓት ዲፖርቲቮ አላቬስ በሜዳው ሪያል ሶሴዳድን ይገጥማል። የሰሜን ለንደኑ ክለብ አርሰናል በመጪው የክረምት የዝውውር መስኮት ሶስት ተጫዋቾችን ለማስፈረም መዘጋጀቱ ተሰማም። በውድድር ዓመቱ የተለያዩ ክፍተቶች የታዩበት አርሰናል በቀጣይ የሊጉን ዋንጫ ለማሳካት የመሃል አማካይ፣ የፊት መስመር አጥቂ ለማስፈረም አለመው መነሳታቸው ተሰምቷል። በፊት መስመሩ ላይ በተያዘው የውድድር ዓመት በተለየ መንገድ ሲቸገር የነበረው የማይክል አርቴታው ቡድን በመጪው ክረምት ያ 6 ዓመቱን ቪክቶሪዮ ክሬዥን ከስፖርቲንግ ሊዝበን እና 22 2 ዓመቱን ስፔናዊውን ኒኮ ዊሊያምስን ከአትሌቲኮ ቢልባው ለማስፈረም አለመዋል ተብሏል። ከዛ በተጨማሪም የመሀል ሜዳ ተጫዋቹን ዙሜንዲን ሌላኛው በአርሰናል ራዳር ውስጥ የገባ ተጫዋች መሆኑም ተሰምቷል። እንደ እንግሊዙ ሚረር ዘገባ ከሆነ መድፈኞቹ በክረምቱ የዝውውር መስኮት ለእነዚህ ሶስት ተጫዋቾች እስከ ሁለት መቶ ሚሊዮን ፓውንድ ለማውጣት መዘጋጀታቸውን መረጃው አጋርቷል። የፈረንሳዩ ክለብ ኦሎምፒክ ሊዮን ማንቸስተር ዩናይትድ የፊት መስመር ተጫዋቻቸውን እንደሚፈልገው ገለጹም። የፈረንሳዩ ክለብ በሳምንቱ አጋማሽ በማንቸስተር ዩናይትድ በአውሮፓ ሊግ የሩብ ፍጻሜ ጨዋታ ከውድድሩ መሰናበቱ የሚታወስ ሲሆን ቀያይ ሰይጣናቱ የፊት መስመር አጥቂያቸውን ሪያን ቸርኪን በመጪው ክረምት ለማስፈረም ከፍተኛ ፍላጎት አሳይቷል ተብሏል። ማንቸስተር ዩናይትድ ለፈረንሳዩ የክንፍ ተጫዋች 1.5 ሚሊዮን ፓውንድ ለማውጣት አለሟለም ተብሏል። ራያን ቸርኪ በውድድር ዓመቱ ለፈረንሳዩ ክለብ 15 ጎሎችን በሊጉ ማስቆጠሩ መፈጠርም ችሏል